የህዳሴ ግድብ ግንባታ ከተጀመረ ጀምሮ ከ27 ቢሊዮን ብር በላይ ከህብረተሰቡ መሰብሰቡን የታላቁ የህዳሴ ግድብ ማስተባበሪያ ፕሮጀክት ጽህፈት ቤት አስታወቀ። ለግድቡ ግንባታ ባለፉት ስምንት ወራት 805 ሚሊዮን 804 ሺህ ብር መሰብሰቡንም አስታውቋል። የታላቁ ህዳሴ ግድብ ማስተባበሪያ ፕሮጀክት ጽህፈት ቤት ለግድቡ ግንባታ የሚያስፈልገውን ውጭ ለመሸፈን ከተለያዩ የህብረተሰብ ክፍሎች ልዩ ልዩ ድጋፎችን በመሰብሰብ ላይ እንደሚገኝም ገልጿል። ኢትዮጵያውያን በቦንድ ግዢ፣ ስጦታ በመስጠትና በተለያየ መልክ ድጋፋቸውን

የህንድ ኢትዮጵያዊ ፋርማሲውቲካል ቢዝነስ ፎረም ተካሄደ። ፎረሙ ከሁለቱ ሀገራት የተውጣጡ ዋና ዋና ባለድርሻ አካላትን በማሰባሰብ በፋርማሲውቲካል ዘርፍ እድሎች ላይ ይመክራልም ተብሏል። የጤና ሚኒስቴር ዶክተር መቅደስ ዳባ የሀገር ውስጥ የመድኃኒት ምርትን ለማሳደግ መንግስት ቁርጠኛ መሆኑን ገልጸው መንግስት ዘርፉን ለመደገፍ እንደ ቅሊንጦ ልዩ ኢንዱስትሪያል ዞን ያሉ ለኢንቨስትመንት ምቹ ሁኔታዎችን መፍጠር መቻሉንም አስረድተዋል። በኢትዮጵያ ያለው የመድኃኒት ዘርፍ ያድጋል ተብሎ ይጠበቃል። ይህ ለህንድ ኩባንያዎች ትልቅ እድል ይፈጥራል ያሉት ዶክተር መቅደስ ህንድ አስተማማኝ የፋርማሲውቲካል አቅራቢ በመሆኗ አጋርነታችንን የበለጠ እናጠናክራለንም ብለዋል። በኢትዮጵያ የህንድ አምባሳደር ሸሪ አኒል ኩመር ራይ ህንድ በፋርማሲውቲካል ምርቶች ከዓለም ቀዳሚ መሆኗን ጠቅሰው በህንድ አምራቾችና እያደገ ባለው የኢትዮጵያ የፋርማሲውቲካል ኢንዱስትሪ መካከል ጠንካራ ግንኙነት መፍጠር አስፈላጊ መሆኑን አጽንኦት ሰጥተዋል። አምባሳደር አኒል ኩመር የኢትዮጵያ የፋርማሲውቲካል ዘርፍ በፍጥነት እያደገ መምጣቱን ጠቁመው የህንድ ካምፓኒዎች ኢትዮጵያ የሀገር ውስጥ የመድኃኒት ምርትን ለማሳደግ ለምታደርገው ጥረት አስተዋጽኦ እንዲያደርጉ ትልቅ እድል መፈጠሩንም ተናግረዋል። በፈረሙ ላይ ንግግር ያደረጉት የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር ዶክተር ዘለቀ ተመስገን የህንድ ፋርማሲዩቲካል አምራቾች በኢትዮጵያ መዋለ ንዋያቸውን እንዲያፈሱም ጋብዘዋል። መረጃው የጤና ሚኒስቴር ነው። የኢትዮጵያ ሀገር በቀል ማክሮ ኢኮኖሚ ማሻሻያ በማዕድን ኢንቨስትመንትና ምርታማነት ላይ ለውጥ እንዲመዘገብ ማስቻሉን የማዕድን ሚኒስትር ኢንጂነር ሀብታሙ ተገኝ ገለጹ። የሲሚንቶ ምርታማነት ማነስ ማደጉና የግብይት ስርአቱም ገበያ መር መሆኑ ለኮንስትራክሽን ኢንዱስትሪው መነቃቃት ትልቅ አቅም እንዲፈጥር ማድረጉንም ተናግረዋል። በማዕድን ዘርፍ የመንግስትና የግል አጋርነትን በማጠናከር በቴክኖሎጂ የታገዘ ቀጣይነት ያለው የኢንቨስትመንት ልማትና ሀብትን የመለየት ስራ እየተከናወነ ይገኛልም ብለዋል። የኢትዮጵያን ተመራጭ የማዕድን ኢንቨስትመንት መዳረሻነት የሚያ የሚያሳድጉ አሰራሮች እየተተገበሩ መሆኑንም አብራርተዋል። በኢትዮጵያ ለኮንስትራክሽን ኢንዱስትሪው ግብዓት የሚሆኑ የሲሚንቶ፣ የብረት የማርብልና ግራናይት የማዕድን ሀብቶች በስፋት መኖራቸውንም አስረድተዋል። በተለይም በሲሚንቶ ጥሬ ዕቃ ከሀገር ውስጥ የተሻገረ አቅም ቢኖርም የኮንስትራክሽን ዘርፉ የሚፈለገውን ያህል ግብዓት የማቅረብ ክፍተት እንደነበረበትም አውስተዋል። መረጃው የኢትዮጵያ ዜና አገልግሎት ነው።